በዚህ በቀኝ በኩል ማነው ማን ሐይቅ ነው? በቀኝ በኩል ያለው የበግራ በኩል ያለው ደግሞ ጫሞ ይህ አባያ ነው። ይሄ ጫሞ ነው። አባያ፣ ጫሞ ሞሌ የሚባለው ይሄ መሀል ላይ ያለው እግዚአብሔር ድልድይ ነው። ምን ምንጮቹ ሲወጡ ይታያሉ። ዋናው እዛ ነው።

ምን ም ዲ ቪዲዮ እየቀረጸ ነው። አባያ ማለት ጮው አሁን ያለውት እንግዲህ አርባ ምንጭ ነው። በዚህ በቀኝ በኩል ያለው አባያ ነው። መሀል ያለው የእግዚአብሔር ድልድይ ነው። በግራ በኩል ደግሞ ያለው ጫማ ሐይቅ ነው።